በገና ስንደረደር ቀላል እና የአማረ ውብ የሆነ ደርደራ ለመደርደር ያሉትን መንገዶች እንመልከት። የመጀመሪያው በገና ስንደረድር ጣታችን ከዚህ ከታች ከሆነ የሚንቀሳቀሰው አውታሩ እንዲሁም በገናው ድርቅ ያለ ድምፅ ይሰጠናል። በገና ትክክል የሆነ አደራደር የሆነው እጆቻችን ሸብረክ በማድረግ ከሁለተኛው ቅርጽ እጥፍ በማድረግ ቀላል የሆነ አደራደር መደርደር እንችላለን። ከርሱም አልፎ ደግሞ የጣታችን ጫፍ ጫፍ ላይ በማስቀመጥ አውታሩን ለመጨረፍ መሞከር። ስለዚህ አውታሩን ስንጨርፈው ቀላልና ውብ የሆነ አይነት ድርደር መደርደር እንችላለን። አውታሩን በጉልበት የምንመታው ከሆነ አንደኛ እጃችን የማቃጠል ስሜት ይኖረናል። በገናውም ቆንጆና ጥሩ ድምፅ ማውጣት አይችልም። ስለዚህ በገናችንን እጃችንን ሸብረክ በማድረግ እና አውታሩን በመጨረፍ ቆንጆ ድምፅና የአማረ ድምፅ እንዲሰጠን